ሰማይ ሰማያት ወርዶ ከእናታችን ከናታችን ከንጽሕተ ንጹሓን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ስጋውን ቆርሶ ደሙን አፍስሶ የማረንና የአዳንን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አትለየውምና እናቶ እናታችን ንጽሕተ ንጹሓን፣ ቅድስተ ቅዱሳን፣ ድንግል ማርያም ወላዲተ አምላክ ማምላክ ምስጋና ይድረሳት። ለእናንተም እንደሚገባችሁ ቆሞስ አባና አኩቶ ታላቅ የሆነ ልማትም አርበኛ እንዲሁም አባታችን ባይታዊ አባ ኃይለ ማርያም ሊቃውንተ ቤተ ክርስቲያን ከዚ ያላችሁበት አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምእመናንና ምእመናት የክርስቶስ ቤተሰቦች እንኳን ለመዋዕለ ጾም በሰላም አደረሰን እያልኩ እንደምን አደራች? እንደምን አደራች? እስቲ ድርግበ እግዚአብሔርን ስናመሰግን እንዲህ ብለን አይደለም እጃችሁን ሁለት እጃችሁን ወደ ላይ ዘርጉት። ከፍ አርጋችሁ ዘርጉት። ማንን ለማመስገን ማንን ለማመስገን? እግዚአብሔርን ስናመሰግን ከልብ ከአንጀት ከአንገት ሳይሆን ከአንጀት ከአንጀት ነው ማመስገን ያለብን። እና እጃችሁን ከፍ አርጋችሁ እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር አምላካችን ስሙ ለዘላለም አሁንም፣ በምስራቅ በምዕራብ በሰሜን በደቡብ በፀሐይ መውጣ በፀሐይ መግባ በተጠራው ፍጥረት አለ አንደበት ሁሉ የተመሰገነ ይሁን። አንዲት ቃል ከመጽሐፍ ቅዱስን ዛት ኖር እንደ ምሳሌ ትሆናለች ብያለሁና፣ አንዲት ቃል አብረን እናገራለን። በምስራቅም ማየነሽ በሉ፣ በምዕራብም ማየነሽ፣ በሰሜንም ማየነሽ፣ በደቡብም ማየነሽ ቤተ ክርስቲያን አንዲት ነሽ፣ እንትበሉ ቤተ ክርስቲያን አንዲት ነሽ። ማናት ቤተ ክርስቲያን? አቤት ዘንዶ አስራም ያለሽው፣ እዚህም ያለሽው፣ በጣና ያለሽው፣ ጎንደርም ያለሽው፣ ትግራይም ያለሽው፣ ደቡብም ያለሽው፣ እየሩሳሌምም ያለሽው ቤትም ቦታ ያለችው ቤተ ክርስቲያን አንዲት ናት። ሰዎች ለሆዳቸው እንዳይከፋፍሏ ትፈራለሁ። ሰዎች ለጥቅማቸው እንዳይከፋፍሏ ትፈራለው። ከዛም የፈለቀው ከዛም የፈለቀው ከዛም የፈለቀው ጸበሉም አንድ ነው። የክርስቶስ የግራ ጎን ከግራ ጎኑ የፈሰሰው ማይገበ ነው። በየቤተ ክርስቲያኑ የምንቀበለው ስጋውና ደሙ አንድ ነው። ከክርስቶስ ሰቀኝ ጎኑ የፈሰሰው ደም በቀራንዮ ላይ በመስቀል ላይ የተቆረሰው ስጋ ነው። ካህናት በምስራቅ ሚኖሩ፣ በምዕራብም፣ በሰሜንም፣ በደቡብም የሚኖሩ ካህናት አንድ ናቸው። እግዚአብሔር ስልጣኑን የሰጣቸው ያስሩ ይፈቱ ዘንድ ያስሩ ይፈቱ ዘንድ ዛሰርከ በምድር ይኩን እሱረ በሰማያት በምድር ያሰርከው በሰማይ የታሰረ ይሆናል። በምድር የፈታው በሰማይ የተፈታ ይሆናል። አንድ ነው ስልጣኑ አንድ ነው ክነቱ። ከቃሉ ጋር ናችሁ? ማበላለጥም የለብንም። አንዱን ማብለጥ አንዱን ማውረድ አንዱን መስቀል የለብንም። ሁሉም አንድ ነው፣ ሁሉም አንድ ነው። አንድ አድርጋችሁ እዩ። አንድ አድርጋችሁ ከቃሉ ጋር ናችሁ? እኔ ደስ አማኑኤል ያውቃሉ ወንድሞቼ በየወሩ የምዘክረው ዝክሬ ነው። በአመትም እንደዚህ ነው። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ማለት ነው አይደለ። ሁል ጊዜም አይለየንም። ሁል ጊዜ በመዓልትም፣ በሌሊትም በዘመናት ሁሉም አይለየን፣ በምድርም በሰማይ እግዚአብሔር ከኛ ጋር ነው። ይልቁን ደግሞ ስጋ ለብሶ ስጋ ለብሶ ስጋውን ቆርሶ ደሙን አፍስሶ ሰጠን። እግዚብሔር እግዚአብሔር ከኛ ጋር ነው። የተቀበልነው ጋር ምን ካለው ጋር ምን ካልነው ጋር ስጋውን ደሙን ከተቀበልነው ጋር። ሰዎች ምን ይላል መሰላቸው? ስጋውን ደሙን ሳይቀበሉ ኢየሱስን ተቀበሉ ይሉናል። እንዴት አድርገን ነው የምንቀበለው? እንዴት አድርገህ ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም ያለውን ሳንፈጽም ስጋው ሳይበላ ደሙ ሳይጠጣ ኢየሱስን ተቀበልኩ ማለት ሐሰተኛነት ነው። ሐሰተኛ ክርስቶስ ነው እንጂ እውነተኛውን ክርስቶስን ያመነ ሰው ተቀበሉ ለማለት መቀበል አለበት አይደለ እንዴ መቀበል አለበት። መጀመሪያ በአርባ በሰማንያ ቀን ከዛ ቀጥሎ ደግሞ ለዘላለም እስከ ዕለተ ሞቱ መቀበል አለበት። ክርስቶስን ኢየሱስን ተቀበሉ ካሉ ተቀብለው ያሳዩ የሚቀበሉት እንጂ ቤተክርስቲያን ማለት ነው። እና ሳይመጡ እኛው ሳሉ ገና ቤተክርስቲያን እንሰራዋለን ብዬ ቅድ ነበረኝ። ግን ፍቃዱ የሱ ነው። ያለሱ ፍቃድ መራመድ አይቻልም። መጨበጥ አይቻልም። መርገጥ አይቻልም። ተኝቶ መነሳት ውሎ መግባት ቆርሶ መጉረስ ጎርሶ መዋጥ ይቻላል እንዴ? እግዚአብሔር ሳይፈቅድ ቅዱስ ዳዊት ቤትን ሰራ ዘንድ ፍቀድልኝ ብሎ ጠየቀው እግዚአብሔርን። እግዚአብሔር በእጅህ ደም አለብህ አለው። በእጅህ ደም አይቶ ይሆን አላውቅም። በጃችን ደም እንደምኖር ይሆን አናውቅም። የተፈቀደለት ሌላ ይኖራል ልጅ ሰሎሞን ይሰራዋል ብሎ ግን ተስፋው ከዘሩ ከልጁ ምኞቱ ተሳካለት ማለት ነው። ልጅህ ሰሎሞን ይሰራዋል አለ የተባለ ልጅ ሰሎሞን ይሰራዋል አለው ሲሆን እኛ እንስራው ለዛ፣ ልጆቻችን እንዲሰሩት ደግሞ አንድ ሆነን ያቆየን በፍቅር ያኖረን አሜን በሉ ሁላችሁ። ይሄ ጸበል፣ ይሄ ጸበል ከቃሉ ጋር ናችሁ። ባታ ያለው ጸበል ነው ይሄ ጸበል። አሁን አራ ያለው ጸበል ነው ይሄ ጸበል። ይሄ ጸበል የትም ቦታ ያለው ይሄ ጸበል ነው። ይሄ ጸበል ክርስቲያን በሁለት አይኑ አስተካክሎ ነው ማየት ያለበት። አስተካክሎ መሬቱ ደግሞ እግዚአብሔር ነው። የኛ የሆነ አንዳች ነገር የለም መከፋፈልም የለብንም ቅዱሳን አባቶቻችን የኛ አባቶች ናቸው አከብሯቸው በደንብ እና አባት ብዙ ዓመት ወረንዳ ላይ እኛንም ያስተማሩ አባት ናቸውና ንትልልቅ አባቶች ደግሞ እዚህ ትልልቅ አባቶች ናቸውና ቆሎ ቆርጥመው ውሻ ተከላክለው መከራ አይተው ዛሬም ከውሻ ጋር ትናንት ነው ውሻ ጋር ነው ያሉት እግዚአብሔር ከውሻው ያድናቸው ዛሬም ከውሻ ጋር ነው ያሉት እና አውሻ ያደለፈዳን ያለ ስለዚህ ዛሬ ነው፣ በእውነት ለመሰክር ነው የመጣሁት። ደስ ስላለኝ ነው። ቅዱስ አማኑኤል የጸበል ፈልቆ ይሄ ህዝብ ይሄን ያህል ህዝብ በዚህ ከዚህ ሲጠመቅ፣ ከባ ቅዱስ ሲቀባ፣ በመስቀል ሲባረክ መንፈሳዊ ሰው የእግዚአብሔር ሰው የሆነውን ነው የሚያውቀው። ሰይጣን ከቃሉ ጋር ናቸው። እግዚአብሔርማ መርጧቸዋል አለ ቀድሞ ሊያውቃቸዋል ሳይሆን፣ ከቃሉ ጋር ናቸው አምጥቷቸዋል ልኳቸዋል ሁሮ ማህሮስ ተኩሏት ናፋለም ብሎ ልኳቸዋል። ሰይጣን ነው የሚያውቀው፣ እግዚአብሔር ሰው የሆነውን መጀመሪያ የሚያውቀው ሰይጣን እንዴት ነው? አታሉ ጋር ናቸው እሱ እግዚአብሔር ቢወስድ ስለሆነ አስተምሮ መንግሥተ ሰማያት የሚያገባ ስለሆነ ጠላቱን ያውቃል። ጠላቱን የሚያውቅ ሞኝ ነው። ሰይጣን ግን ሞኝ አይደለም። ሞኝ እኮ አይደለም፣ ብልጥ ነው። ስለዚህ ሰይጣን ነው የሚያውቃቸው እና ልጆቹ የሚያውቁት ስለዚህ ፈተና አልፍም ለማለት ፈልጌ ነው። ቃሉ ጋር ናቸው። ጠምጥሙ ግድ የለም። እግዚአብሔር ከሁላችን ጋር አይሆን እና ይሄ ፀበል አዳኝ ነው፣ አዋጅ ነው። ትልልቅ አባቶች ይመጣሉ፣ ትልልቅ አባቶች ያስተምራሉ። እና ያባዱት ስንት ዓመት በባዶ እግራቸው እሄዱ እንደኛ ጫማ ልብስ የማይፈልጉ በስድብ በመሰደብ ድርቶ ለብሰው ኩነ ጾሎ በስምሜ የተጠላች ትሆናላችሁ የተባለውን የፈጸሙ አባት ናቸው። ስለዚህ ከጎናችሁ ያዟቸው። እኔን አባቶች ከጎናችሁ ያዙ። ከአሜተኛው ጎና ትሁኑ፣ ከተሳዳሚ ጎና ትሁኑ፣ ከረጋሚ ጎና ትሁኑ። ከመራቂዎቹና ከተፈጓሾቹ በረከት ከሚያገኙት ጋር ሁኑ። ቤት ከሁላችን ጋራ ይሁን። እኔም ካልኩ ይበቃል። ወንድም ልጅ ያጥራታኝ። ማን ይባላል? ትልቅ ስለሆነ ነው አብይ ማለት አብይ ትልቅ አብይ ጾም ስለሆነ ትልቅ ጾም ስለሆነ አብይ ጾም ይባላል። ትልቅ ጾም ስለሆነ ሁዳዴ ይባላል። ሁዳዴ ማለት ሰፊ እርሻ ነው። ስለዚህ እንዲሁም አዎ አርባ ጾም ይባላል። አርባ ቀን ጌታችን ኢየሱስ ክርስቶስ ከዘረጋ ሳያት ከጾመ ከተንበረከከ ሳይቀመጥ የጾመው ጾም ነው። አጢያት ኑሮበት አይደለም። በደል ኑሮበት አይደለም። ጥፋት ኑሮበት አይደለም። እኛን ለማዳን ለእኛ አራያ ነው እና የጾመው

ብላ አጣ ያቀናል ብለው ሲቀኑበት፣ ዲዳ ያናግራል ብለው ሲቀኑበት፣ ደንቆሮ ያሰማል ብለው ሲቀኑበት፣ ሙታንን ያነሳል ብለው ሲቀኑበት

ሳይበላ ሳይጠጣ ሰምን ያሰማው ቸሮ መዳን ያለም እኛ ሊያድን ነው። የሰራዊት ጌታ እኛ ሊያድን ነው። የድንግል ማርያም ልጅ እኛ ሊያድን ነው። ጎባ ጎባጣ ሲያቀና ሲያድን አይተውት ሙታን ሲያነሳ፣ ሲያድን አይተውት። በዚህ ቅናት አደል ሰቅለው በደሉት፣ በዚህ ቅናት አደል ሰቅለው በደሉት። ትቢት የሌለበት አድሎ የሌለበት ተወልዶ ተገኘ ተከብቶች በረት ተወልዶ ተገኘ ተከብቶቹ በረት። እንግዲህ ራሱን ዝቅ አድርጎ ተከብቶች በረት ተወልዶ በገዳመ ቆሮንቶስ በፍጡሩ በፈጠረው በፍጡሩ በኋላ ስጭ ተጠፍቆ አስታ ወደ ዓለሙ ሳይመለስ ወደ ገዳም ወጥቶ ገዳመ ቆሮንቶስ በዲያብሎስ ተፈትኖ ወርዶ ጾሙን ጨርሶ ከተመለሰ በኋላ ሶስት ዓመት ከስድስት ወር ደዌ ስጋን በታምራት ደዌ ነፍስን በትምህርት አስተምሮ እኛን ለማዳን ተንቆ ተገፎ ተገርፎ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ ምረትን ሰጥቶናል። አሁንም ምረትን እስተ ለዚህ ዋጋ ታዲያ ምን ይከፈለዋል? ፍቅር። ለዚህ ዋጋ ተፋቀሩ በበይናትኩም እርስ በርሳችሁ በሉስ እርስ በርሳችሁ ስትጾሙ እርስ በርሳችሁ ተፋቀሩ ነው ተባሰው እንደዚህ፣ ያሬድ በደጎው እንደዚህ ነው። እንደው እንደ ያለው እርስ በርሳችሁ ስትጾሙ ጾምን ጾሙ ጾምን ምን በሉ ሱሙ ስት ስትጾሙ ደግሞ እርስ በርሳችሁ ምን በሉ ተፋቀሩ፣ ምን በሉ ተፋቀሩ። አፊቱን እጅቱን እግሪቱን ልብቱን ሁሉም ነገር ይቱን፣ ልብ ክፉ እንዳያስብ፣ እጅ ክፉ እንዳይሰራ፣ እግር ወደ ጣወት ቤት ወደ ሌላ ቤት እንዳይሄድ፣ አይንም ሌላ ነገር እንዳይመለከት፣ እግዚአብሔርንና መጽሐፉን ብቻ እንዲመለከት፣ ወንጀሉን ብቻ እንዲመለከት፣ ሁሉም ይጹም። ከዛ ግን ፍቅር ይኑር። እርስ በርሳችሁ ተፋቀሩ ነው የተባለውና ያለ ፍቅር የተጾመ ጾም፣ በሐሜት የተጾመ ጾም፣ በውሸት የተጾመ ጾም፣ በስርቆት የተጾመ ጾም፣ በዝሙት የተጾመ ጾም በብዙም ጾም አይደለም ያረግ ከንቱ ነው የሚሆነውና አደራ። እግዚአብሔር ከሁላችን ጋር ይሆን ፆማችን ፆመ ድነት፣ ፆመ ስሬት፣ ጾመ በረከት፣ ጾመ ድህነት አድርጎ ብርሃነ ትንሳኤን በሰላም ያድርሰን ያድርሳችሁ። ይሄን ጸበል ተንከባከቡት። ሽሩት በደንብ አድርጋችሁ ሽሩት በደንብ ዙሪያው ይሰራ ዙሪያው ይሰራ ተቃሉ ጋር ናቸው። ጤና ኑሮይ በሉ በሎ ጤና ኑሮይ ለመስጠት ያብቃኝ። ጤና ኑሮይ ለመስራት ያብቃኝ። ማርያምን አባና ቁቶ ምንም ያረጉት አንድ መናኝ መነፍሴናቸው ምንም ላያረጉት ይችላል። አንድ ኩንታል ጤፍ ሶስት ወር ያበላቸዋል። ሁለት ኩንታል ጤፍ ስድስት ወር፣ ሶስት ኩንታል ጤፍ ዘጠኝ ወር አመት ሆነዛ በኋላ እየሰማች ታዲያ ደሞዛቸው አትብቃቸውም ምን

በተዘጋ እውነት ኖራት በጣም አስቀያሚ ነገር ነው። እና እኔ አለመንኩም አለመንኩም። ተቃሪ ዳርናችሁ። ግን መልስ ግን መልስ ጸባይ ምን መልስ፣ አባቶችም እዛም አገልግሎ እዛም አገልግሎ እዛም እናገልግላል እዛም እናገልግላል። የግል የለም የግል የለም። የጋራ ነው። የሁላችን ነው። እግዚአብሔር ቤት ነው። መጽደቂያችን ነው። መንግስቱን ያወርሰን አሜን በሉ። ቅዳሴው ሊቀደስ ለሁላችን ነው። አዎ